ሞኒካ ነው አ ወድሻለሁ። በቃ ቻው ቻው። ኢከይ ገለ የት ተባለዋ አው ስትታጠቢ ይበርድሻል። ከዛ በረረ እንዲያለሽ ጎበስ። ጠንካራ ሴት ትደክማለች፣ ታለቅሳለች። ሰዎች ቀርበዋት ስለዩት ታዝናለች። ውስጧ በፍቅር ይጎዳል። ሁሉንም አልፋ እንባዋን አብሳ ከወደቀችበት ተነስታ እንደ አዲስ ሕይወቷን ትቀጥላለች ለዚህ ሴት እንዲህ ቢባለላትስ? ለሌላው የማይገባው ከሰው ያልደረሰ ስቃይ ቁስል